ሰላም ሰላም፣ ጤና ይስጥልን፣ ውዴጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ወይም ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ሌሎችም ደግሞ ጠዋት እየሆናለ፣ እኩለ ቀን እየመሸ ያለበት አካባቢ አለ። ሁላችሁም እንደያላችሁበት ሀገር የሰዓት አቆጣጠር የከበረ ሰላምታ ያደረሳችሁ ህዳር 2018 በኢትዮጵያ ዘመን አቆጣጠር። ኖቨምበር ኤለቭን ትዌንቲ ትዌንቲ ፋይቭ በግሪጎሪያን ካሌንደር። የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ። እናንተ ላይክ ባደረጋችሁ ቁጥር ተደራሽነታችን እያደገሽ ሻደው ከሆነው የምንወጣ ነው የሚሆነው። ሀሳብ አስተያየታችሁን አካፍሉ። የመረጃ ክፍተት የበለጠ መስተካከል አለበት የምትሉት ወይም ቢነሱ በጋራ ብንወያይባቸው የምትሏቸውን ሀሳቦች አቅርቡ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። ከምንም በላይ ግን አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በመጀመሪያው መረጃዬ እንግዲህ ጽንፈኛው የህወሓት ቡድን መኖሪያው በግጭት የሚፋፋ በጦርነት የሚወፍር የሚኖር ነው። ካላጋጨ ጠላትና ወዳጅ ብሎ አንደኛውን አቅርቦ አንደኛውን ካራቀ ሊኖር አይችልም። ዳይኮቶሚ ነው አብዮታዊ ዲሞክራሲ። ነጋዴ፣ ልማታዊ፣ ኪራይ ሰብሳቢ፣ ግብር፣ ልማታዊ፣ ምናምን፣ ጸረ ልማት፣ ወዳጅ፣ ጠላት፣ በዳይኮቶሚ ነው የሚኖረው አብዮታዊ ዲሞክራሲ። ኢትዮጵያን እንዳለቅት ተጣብቆ ደሟን ሲመጥ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ብሎ ባህላቸውን ማክበር፣ ቋንቋቸውን ማክበር፣ ወጋቸው እንዲበለጠ እንዲያድግ እንዲበለጽቅ ማድረግ አንድ ነገር ነው። ነገር ግን ወዳጅና ጠላት ከፍሎ እርስ በርስ እያጋጨ ራሱ መሀል ላይ ደግሞ ገላጋይ መስሎ ነው የኖረው። ይህ ይታወቃል። ሁሉም ያውቃል ይሄን። ምክንያቱም ወሬ ወይ ታሪክ አይደለም። ትናንት የነበረ ዛሬም ያንን ማስቀጠል ይፈልጋል። ሰው ከአራት ኪሎ ሲባረር ከዲስትሪቢዩተር ይሄ ጥቅም ማከፋፈል ከዛ ሲባረር እኩል እንሁን ሲባል ኖ እኔ ልማዴ ሱሴ የበላይነት ነው እኩልነትን አልቀበልም ብሎ እያጭበረበረ የትግራይ ወገናችንን የትግራይ ህዝባችንን በኢትዮጵያ ታሪክ ውስጥ አንፀባራጭ ድርሻ ያለውን ኢትዮጵያን ከውጭ ወረራ በቀይ ባህር በኢትዮጵያ ታሪክ ተደጋጋሚ ጦርነት የተካሄደው በቀይ ባህር በኩል ነው። ኢትዮጵያን ለመቆጣጠር ያው ጦርነቱ በተለያየበት ዘመኑ ባመጣው መጓጓዣ ዘዴ ቀይ ባህር ጋር ይራገፋል። ከዛ ወደ ታች ፔኔትሬት አድርጎ ለመግባት በተለያየ ዘመን የነበረውን ወረራ ሲመክት ሲወድቅ ሲዋደቅ የኖረ ህዝብ ነው። ደማቅ የስልጣኔ ታሪክ ያለው ህዝብ ነው። በኢትዮጵያዊነት ለድርድር የሚቀርብ ህዝብ አይደለም። ግን እያወናበደ በማንነት ልትጠቃ ነው። በወንጀል ጥቂት ሰዎች እንዳይጠየቁ ሲል ህዝቡን ለጦርነት ማግዶ ያደረሰው ነገር ጉዳቱ እጅግ ከፍተኛ ነው። ከዛም ሳያገግም በጦርነት ተንበርክኮ በበቃይ ከተሸነፈ በኋላ ህዝቡ ከዛ ሳያገግም። የፌዴራል መንግስት አቅም በቻለው መጠን ሁሉ የፕሪቶሪያ ስምምነትን አክብሮ ለማስከበር 247 ደፋ ቀና እያለ በፌዴራል መንግስት የሚቀርቡ አገልግሎቶችን እያቀረበ የመብራት፣ የቴሌኮም፣ የባንክ መሰረተ ልማት፣ የእርዳታ በበጀት ድጎማ ቀመር መሰረት በፌዴሬሽን ምክር ቤት መሰረት በጀት እየሰጠ ተፈናቃዮች ይመለሱ ይመለሳሉ በሚለው መሰረት አላማጣ ተመልሰዋል። ጠለምት ተመልሰዋል። በተመሳሳይ ወልቃይ ጠገዴ ሰቲት ሁመራ ወይም ምዕራብ ትግራይ የሚሉት ይመለሱ ሲባል ነው፣ አይቻልም፣ እኛን አዝለው መሄድ መቻል አለባቸው። ለምን እነሱ ከተመለሱ ህዝቡን ወደ ጦርነት የሚማግዱበት ምክንያት ያጣሉ። ይህን እያደረገ እያጭበረበረ ያለው ቡድን ዲዲያርን ያቋረጠው ኢብን በዲዲያር ያለፉትን መልሶ ስልጠና እየሰጠ እያደራጀ ነው። አዳዲስ እየመለመለ ነው። የኢትዮጵያን ድንበር የመጠበቅ የማስጠበቅ ሉዓላዊ ስልጣን ያለው የፌዴራል መንግስቱ ቢሆንም በህገ መንግስቱ መሰረት ከፍቶ ከሻቢያ ጋር ከፋኖ ጋር ከኦነግ ሸኔ ጋር እየሰራ ነው። ዛሬ ለዚህ ለምሳሌ ዛሬ ለዚህ ማሳየው በታሪክ የሚመዘገብ ምናልባት የምታውቁም ሰዎች የህዋት ሰዎችም ከሰማችሁ አጽቢ ከተማ አጽቢ ወንበርታ ላይ ለምሳሌ ዛሬ ሀይለስላሴ ግርማይ እንግዲህ ቀድሞ የመከላከያ ሰራዊት ጀኔራል የነበረ ሰው ነው። አሁን የሻቢያን የጥፋት እቅድ ከሚያስፈጽሙ መሐንዲሶች ውስጥ አንዱ ነው። እሱ ከአርሚ ዘጠና ሁለት ከአርሚ ሰላሳ አንድ አመራሮች እንዲሁም አማራ ክልልን የግጭት ቀጠና ለማድረግ ከሚያተራምሱ የፋኖ ራሳቸውን ፋኖ የአማራው ወኪል ብለው ከሚጠሩ ጥገኛ ተላላኪዎች ጋር አጥቢ ከተማ እየመከረ ያሉ ለጦርነት መዘጋጀት መቻል አለብን። እያንዳንዳችን ለአንዴና ለመጨረሻ ጊዜ ታግለን አራት ኪሎ ገብተን ማወና በዳ በኢትዮጵያ ብሔር ብሔረሰቦችን ከጭቆና ማውጣት። ማን ነው ከጭቆና የሚወጣው? ማን ነው ከጭቆና የሚያወጣው? አሁን ዛሬ ትግራይን ከትግራይ ተወላጅ ውጭ የሚያስተዳድራት አለ ወይ? አንድ ከትግራይ ተወላጅ ውጭ ትግራይ ውስጥ የፖለቲካ ስልጣን ያለው ይህንን አድርግ ቅድሚያ ያንን መስራት ነው ያለብህ ይህን አታድርግ የሚላለ ወይ? በተመሳሳይ አፋር፣ በተመሳሳይ አማራ ክልል፣ ኦሮሚያ ክልል ከአራት ኪሎ ቀጥታ ትእዛዝ እየተሰጠው አማራ ክልል እንደዛ እየሆነ ቤንሻንጉል፣ ጋምቤን ለሀረር እንደዛ አለ ወይ? የለም ግን እኩልነት ውርደት የሚመስላቸው የበላይ እነሱ ሳቸው የሆኑ እነኝህ ጽንፈኛዎች በተለይ ኢትዮጵያ በእንዝላልነት፣ በተለላኪነት፣ በባንዳነት፣ በአርቆ ባለማሰብ በዋናነት አንዱ አዲ ሃሎ ሌላው አራት ኪሎ ገብተው የግብፅን የሺህ ዘመን አጥፋት ትናንት በቀይ ግዛት ዘመን የነበረውን ያንን አስከትለው ኢትዮጵያን ማጣ ኤርትራ በቃ ሌላ ነገር የለው ማጣ፣ ወደ ቀይ ባህር እንዳትደርስ ያ ነው ካርታው። ያንን ያደረጉበትን ኢትዮጵያ በዲፕሎማሲው መስክ ከፍተኛ ምርታ እየተገኘ ነው። ይሄ ምርታ እየተገኘ ነው ወይ ለአንዳንድ ኮስማና፣ ለአንዳንድ የባዕዳን ልሳን የሆነ በቀቀን አንዳንዱ ትናንት ከነበረበት ከፍታ ወርዶ ትናንት በኢትዮጵያ ስም ሲያጨበረብር የነበረበት ባንዲራ ተሸክሞ ሲዞር የነበረበት ከዛ ቁማርተኝነቱ ተጋልጦ ፊቱ ጭምብሉን አውልቆ ይቆማል። አንዳንዱ ደግሞ ትናንት የለውጥ ካልኩሌተር የሰራሁን እኔ ነኝ፣ ለውጡ ያለ እኔ አይሞከርም፣ ሁለት ቤተ መንግስት ነው ያለ፣ አንድ የጨሮ መንግስት፣ አንድ የአራት ጭሮ መንግስት እያሉ ሲያናፉ የነበሩ ዛሬ ወርደው እንደገና በዛም በዚህ በተለያየ መንገድ የሚላክን እንደዛም ነው እና የኢትዮጵያ የዲፕሎማሲ እየቀጨጨ ነው ይልሃል። ኢትዮጵያ የኩፕ ኩፕ ማለት በነገራችን ላይ ኮንፈረንስ ኦፍ ፓርቲስ ማለት ነው። የተባበሩት መንግስታት ከሚያዘጋጀው አንዱ በተባበሩት መንግስታት ስፖንሰር ከሚደረጉ ትልቅ ኮንፈረንሶች ውስጥ አንዱ የአካባቢ ጥበቃ ኮንፈረንስ ነው። እና የዘንድሮውን የኮንፈረንስ ኦፍ ፓርቲስ የኩፕ 30 ማለት ነው። የብራዚል ነች እያዘጋጀችው ያለችው ቤለን የምትባል ከተማ ውስጥ ቀጣይ ዓመት የሚያዘጋጀው ኩፕ ሰርቲዋንን ማን ያዘጋጅ የሚለው ከፍተኛ ፍትጃ ላይ ነው ያለው። አውስትራሊያ እኔ ማዘጋጀት ያለብኝ የሚል ጥያቄ አቅርባለች። በጣም በአካባቢ ብክለት ወይንም ምንድን ነው ይሄ የምንለው በዲፎረስቴሽን በካርቦን ልቀት ምክንያት አደጋ ውስጥ የገቡ ደሴቶችን እነሱን ይዛ እኛን ማዘጋጀት የሚል አውስትራሊያ በራሷ እያቀረበች ያለው አለ። ቱርክ ደግሞ ኔኔ ማዘጋጀት የሚል አለ። በዚህ ምክንያት እስካሁን ሁለቱ ሀገራት አልወሰኑ እና ማትወስኑ ከሆነ ስምምነት ላይ የማይደረስ ከሆነ ጀርመን ልታዘጋጅ ትችላለች የሚል የዩናይትድ ኔሽን ከፍተኛ አማካሪዎች ይሄን እያሉ ነው። ከ20 26 በኋላ ከቀጣይ አመት ከ31 በኋላ ኮንፈረንስ ኦፍ ፓርቲ 32 የዓለም ከፍተኛ የአካባቢ ጉባኤን ማን ያደርግ የሚለውን ናይጄሪያ እና ኢትዮጵያ አመልክተው ነበር። ሙሉ ለሙሉ ሙሉ ድምፅ ለኢትዮጵያ ነው የተሰጠው። ሶ ዛሬ ኢትዮጵያ ደፍነት ኢትዮጵያ ተመርጣለች ታሸንፋለች። ይህን ኦፊሴል ማድረግ በይፋ ኢትዮጵያ የ27 አዘጋጅ ነች ብሎ መምረጥ ነው። ማሳወቀም ሶሪ ምርጫው ተመርጧል። ለዚህ ኢትዮጵያ በአረንጓዴ አሻራ በአካባቢ ጥበቃ በወንዝ ዳርቻ ልማት የካርቦን ልቀትን ለመለቀቅ ልቀትን ለመቀነስ የወሰደችው የኤሌክትሪክ ተሽከርካሪ በፖሊሲ ደረጃ አጠቃላይ ኢነርጂ ምናመነጨው አረንጓዴ ኢነርጂ በተለይ የሃይድሮኤሌክትሪክ ፓወር የሶላር ኢነርጂ፣ የጂኦተርማል የነፋስ ፖሊሲዎቻችን የኤሌክትሪክ ተሽከርካሪ አስቀድሜ ያልኳቸው የወንዝ ዳርቻ ልማት የአካባቢ ጥበቃ ሰውና ተፈጥሮን ይሄንን በሙሉ የአካባቢን የከተሞችን ምቹ የማድረግ ኢብን ሰባ ሰላሳ ስታንዳርዱን ጠብቆ ከአንድ ከተማ ውስጥ ሰላሳ ፐርሰንት ስፋቱ ለምሳሌ መቶ ሄክታር ከሆነ አንድ ከተማ ስፋቱ ሰላሳው አረንጓዴ መሆን መቻል አለባት፣ ሰላሳ ፐርሰንት። ይህንን ስታንዳርድ ዛ ኢትዮጵያ በመስራቷ በራሷ የሚያገኘችውን ተሞክሮ ለሌላው ለአፍሪካ ወንድሞቻችን፣ ለዓለም አቀፍ ማህበረሰብ ለማሸጋገር ይህ ትልቅ የዲፕሎማሲ ስኬት ነው። ኤንዌይስ የኢትዮጵያ ቀይ ባህር ጥያቄ ዓለም አቀፍ ቅቡልነት ማግኘቱን ተከትሎ በባንዳነት ትናንት አሳልፎ የሰጠው ቀይ ባህር ዛሬ በአርበኞች እንዳይመለስ ከሻዕቢያ ጋር ግንባር ፈጥሮ እየሰራ ነው ያለው። ይቻላል ወይ ማስቀረት ይቻላል ወይ ነው? አይቻልም። ኢትዮጵያን ማሸነፍ የሚቻልበት ዘመን አብቅቷል ነው። ዛሬ የመረጃ ዘመን ነው። ዛሬ በአረንጓዴ ቢጫ ቀይ ባንዲራ ለብሰው ላንቺ ነው ኢትዮጵያ እያሉ ኢትዮጵያን ማድማት ኢትዮጵያን መውጋት አይቻልም። ትውልዱ ነቄ ነው። ዛሬ በፈጠራ ውሸት ህዝቡን ማነቃነቅ የምንታገለው ለብሔሮች ነው ለቋንቋችሁ ነው ለመብታችሁ ነው ራሳችሁን በራሳችሁ እንድታስተዳድሩ ነው ማለት አይቻልም። የአፋርን ህዝብ ቀበሌዎችን ወሮ ስድስት ቀበሌ ወሮ ከሁለት ሺህ በላይ አርብቶ አደሮች ተፈናቅለው በመጠለያ ካምፕ ውስጥ ነው ያሉት። ምን አድርገው ነው ለመብቱ የምትታገለት አፋሩ? ጋሊኮማ ላይ ጨፍጭፈዋል። ጭና ላይ ጨፍጭፈዋል። ማይካድራ ላይ ጨፍጭፈዋል። ሰውን ብቻ ማረ፣ እንስሳቶችን ተክሉን ሳይቀር ይህን ያረገ ጽንፈኛ ቡድን ትናንት የትግራይ ህዝብን አወናብዷል። ዛሬ ግን የትግራይ ህዝብም ያንን ጥያቄ እየተቀበለ አይደለም። በየአካባቢው ያሉ መረጃዎች እነዚህ ናቸው። ኤንዌይስ የህዋት ታጣቂ ቡድን በመጋሌ ወረዳ የተለያዩ ቀበሎች፣ ስድስት ቀበሌዎች ላይ የከፈተውን ጥቃት የሚያወግዝ ሰልፍ በአፋር ክልል ተጠናክሮ ቀጥሏል ያለውና በረሃሌ ወረዳ ነዋሪዎች የውሃት ታጣቂ ቡድን በመጋሌ ወረዳ የተለያዩ ቀበሌዎች ላይ የከፈተውን ጥቃት የሚያወግዝ የተቃውሞ ሰልፍ አካሂደዋል። በዛሬው ዕለት በተመሳሳይ በትናንትናው ዕለት ወደ እናንተ ለማድረስ ሞክሬያለሁ። ኦፍኮርስ በአባላ ቢዱ ኤርብቲን ጨምሮ በተለያዩ ወረዳዎች ተመሳሳይ የተቃውሞ ሰልፍ ተካሂደዋል። በሰላማዊ ሰልፎች ላይ የወረዳዎቹ አመራሮች፣ ነዋሪው፣ የአፋር ህዝብ፣ የወጣቶችና የሴቶች አደረጃጀት እንዲሁም ሁሉም የህብረተሰብ ክፍሎች ነጋዴው፣ መምህሩ፣ መንግስት ሰራተኛው፣ ጡረተኞች የሀገር ሽማግሌዎች፣ የሃይማኖት አባቶች፣ እውጋዞች እነዚህ በሙሉ ተገኝተዋል። በሰልፉ ላይ የህወሓት ታጣቂ ቡድን የሻዕቢያ ተላላኪዎች የህወሓት ታጣቂ ቡድን የሻዕቢያ ተላላኪ መሆኑ በስፋት ተወስቷል። የትግራይ ህዝብና የአፋር ህዝብ ወንድማማች መሆናቸውን እነዚህን ወንድማማች ህዝቦችን በመካከል ደም እንዲያፋስሱ የሚያደርገውን ጽንፈኛውን ቡድን የትግራይ ህዝብም እንዲያወግዝ፣ ሌሎች የኢትዮጵያ ህዝብም እንዲያወግዝ ጥሪ ተላልፏል። በተመሳሳይ ባዳና ባንዳ ምን ቢተባበሩ ከጉዟችን አያደናቅፉንም። አሸባሪ ቡድኑ በህዝባችን ላይ የሚፈጽመውን ጥቃት አንታገስም። የተፈናቀሉትን ወንድሞቻችን፣ ቤተሰቦቻችን መልሰን ለማቋቋም ያልተቆጠበ ጥረት እናደርጋለን። ሌሎች ኢትዮጵያውያንም ጥረት ሊያደርጉ ይገባል፣ ሊተባበሩን ይገባል የሚሉ የተለያዩ መልእክቶች ተላልፈዋል ማለት ነው። በተመሳሳይ በነገራችን ላይ አንዳንድ መረጃዎች እየወጡ ነው ፍላይት ራዳር ዩኒፎርም የሚባልን ጨምሮ እነኚህ መረጃ የሚያወጡ አሉ፣ የበረራ መረጃዎችን የሚያወጡ ምንድን ነው የሚሉት፣ ከምጽዋ ከኢራን የተነሱ ኢቨን አንዳንዶቹ ክልከላ የተደረገባቸው፣ ለምሳሌ የአር ጂ ሲው የኢራን ሪቮሉሽናሪ ገርድ ኮፕስ አውሮፕላኖች መብረር አይችሉም፣ ማዕቀብ አለባቸው። እነሱን ጨምሮ ካርጎ የሚጭኑ የጦር ካርጎ የሚጭኑ አውሮፕላኖች ከኢራን እየተነሱ ወደ ምጽዋ፣ ከምጽዋ ወደ ፖርት ሱዳን አስመራም እንደሚያርፉ መረጃዎች እየወጡ ነው። አንዳንድ እንዲሁም ምን የሚላለ ለምሳሌ ሪችስቴድ የሚል ዛሬ 11 ኖቨምበር ያወጣው ከኩፍራህ ኤርፖርት ከሊቢያ የተነሳ ወደ አስመራ ወደ ምጽዋ የመጣማለ እና አንዳንዶቹ እነኚህ የሻቢያ ፕሮፓጋንዲስቶች አይ የጦር መሳሪያ በበቂ ከኢራን እያመጣን እየታጠቅን ነው ምናምን ዛት ስኩድ ጥሩ ይሁን። ነገር ግን ከኢራን የጦር መሳሪያ በማምጣት እንደምታውቁት ኢራንና ግብፅ ለሱዳን አርሚ ፎርስ በጀነራል አልቡርሃን የሚመራውን ኃይል ይደግፋሉ። በዚህ ምክንያት ከዚህ በፊት ሄሜቲ ወይም ዳጋሎ በሚል በቅጽል ስሙ የሚጠራው ማለት ነው፣ እሱ አስመራ ምጽዋ እና መንደፈራ እነዚህ ሶስት ከተሞች በቅርባችን ናቸው በእኛ ድሮኖች ቅርብ ርቀት ናቸው ያሉ የሚላለ እንግዲህ ከሰሞኑ የምናየው ነው የሚሆነው በነገራችን ላይ አርሴፍ ያው የተኩስ አቁም ስምምነት እቀበላለሁ የሚል ነገር አንስቷል ኳትሪስ የሚባሉት ኳታር ዩኤኢ ሳውዲ አረቢያ እና አሜሪካ ያሉበት ቡድን ማለት ነው እደግፋለሁ አሜሪካ ያቀረበችውን ተኩስ አቁም እደግፋለሁ የሚላለ በተቃራኒው የሱዳን ወታደራዊ ኃይሎች ደግሞ የለም፣ አልፈሻውን ጨምሮ ሙሉ ለሙሉ ረፒድ ሰፖርት ፎርስ የፈጥኖ ድራሽ ኃይሎች እናስከብራለን የሚል እየተነሳ ያላለ ይሄ ምን ይሆናል፣ አብረን የምናየው ነው የሚሆነው። ሰው ባዳና ባንዳ ምን ቢተባበሩ የኢትዮጵያን ጉዞ ማስቆም አይችሉም። አብረን የምናያቸው ነገሮች ይኖራሉ። በነገራችን ላይ የኢትዮጵያ አየር ኃይል የምስረታ በዓሉን ዘጠናኛ ዓመት የምስረታ በዓሉን በመጪው ህዳር ሀያ የሚያከብር ይሆናል ማለት ነው። ዘጠና ዘጠና ዓመት ማለት ነው። የተመሰረተው ህዳር ሀያ አስራ ዘጠኝ ሀያ ስምንት ነው በነገራችን ላይ የኢትዮጵያ አየር ኃይል ህዳር ሀያ አስራ ዘጠኝ ሀያ ስምንት ይመስረት እንጂ ወዲያውኑ የጣሊያን ወረራ መጣ። በዚህ ምክንያት ለአምስት ዓመት አስቀድሞ የነበሩ አውሮፕላኖች ትንንሽ አውሮፕላኖች ለአየር ኃይሉ የነበሩትንም ጣሊያን የወሰደበት ያወደመበት ሁኔታ ነው የነበረው። ከዛ በኋላ ተጠናክሮ በኃይለ ስላሴ ዘመን ጠንካራ ለማድረግ ተሞክሮ ነበር። በደርግ ዘመንም በተመሳሳይ በተለይ መሰረተ ልማት ዝርጋታ የአቬሽኑን ጨምሮ፣ በማሰልጠኛ አስቀድሞ በኃይለስላሴ ዘመን የነበረውን አጠናክሮ ለመሄድ ተሞክሮ ነበር። ግን እንደምታውቁት ኢህአዴግ ሲመጣ ህወሓት መራሹ ኢህአዴግ ሲመጣ ሙሉ ለሙሉ ጠላት ተብሎ እንደ ጠላት ተፈርጆ እንዲወድ ከባህር ኃይሉ ቀጥሎ ከፍተኛ የሆነ ውድመት የደረሰበት የኢትዮጵያ አየር ኃይል ነው። መጨረሻ ላይ እንዲያው የአቬሽኑን የአየር ኃይሉን የጥገና ማዕከል ለሜቴክ ሰጠናል ተብሎ እንደ ቁራሌ እንዲበታተን ለብክነት እንዲዳረግ ነው የተደረገው። ይሄ ሪፎርሙ ከደረሰላቸው ከመከራ ካወጣቸው ተቋማት አንዱ የኢትዮጵያ አየር ኃይል ነው። ሰው በዚህ መሰረት የኢትዮጵያ አየር ኃይል ዛሬ ዘመኑ የደረሰበትን የአምስተኛ ትውልድ የውጊያ የጦር መሳሪያ ድሮን ታጥቋል። መታጠቅ አይደለም ድሮን ያመርታል። ማምረት ብቻ አይደለም ለውጭ ሀገራት ገበያ ያቀርባል። የቴክኖሎጂ ሽግግር ማዕከል ሆኗል። እርሾው ላይ እየተሳተፈ ነው ያለ ኦልሞስት ተዘግቶ የነበረው የአየር ኃይል አካዳሚ ወደ ሙሉ ትግበራ ወደ ሙሉ ስራ ገብቷል። ከሀያ በላይ የአፍሪካ አገራት ወንድሞቻችንን ልጆች እያስተማረ ነው ያለ ደቡብ አፍሪካን ጨምሮ። ሰው ዘጠናኛ ዓመት የምስረታ በዓሉ በመጪው ህዳር 21928 በፓናል ውይይት አሁን ተጀምሯል ከቢሾፍቱና አካባቢው ህዝብ ጋር። የኢትዮጵያ አየር ኃይል እንዴት በጋራ ተቀናጅተው የአካባቢው ህዝብ ለኢትዮጵያ አየር ኃይል የኢትዮጵያ አየር ኃይል የአካባቢው ህዝብ በጋራ እንዴት ማድረግ ይችላሉ በሚለው መልኩ ምክክር ላይ ናቸው። የከተማዋን ጽዳት የብሾፍቱ ከተማ ጽዳት፣ የአስር ኪሎ ሜትር ሩጫ ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ሀሳብ እንዲሁም የአየር ኃይል መሰረተ ልማቶችን የማሰልጠኛ ትምህርት ቤት የአየር ኃይል ተቋም ዩኒቨርሲቲውን መሰረተ ልማቶቹን መንደርደሪያ እንዲሁም በኤር ሾው ጥናታዊ ወረቀቶች ፓነል ውይይት ውስጥ ይቀርባል። የአየር ላይ ትርኢትን ጨምሮ በተለያዩ ተግባራት የሚከበር ይሆናል። ሶ አፍሪካ ውስጥ አይደለም፣ ዘጠናኛ ዓመት ያስቆጠረ አየር ኃይል ያለው ቀርቶ ዘጠናኛ ዓመት ነጻነት ባሉን የሚያከብር ሀገር የለም። እንደምታውቁት ብዙ የአፍሪካ ሀገራት ከሁለተኛው የዓለም ጦርነት በኋላ ከ በኋላ ነው ነጻ ያወጡት። በጣም ማክሲመም የአፍሪካ የነጻነት የሚባለው ሰባ ዓመት፣ ስልሳ አምስት ትልቁ የሚባለው የሚያከብሩት። እኛ የነጻነት ቀን አናከብርም፣ ባርነት ውስጥ አልወደቅም። የእኛ ተቋማት፣ አየር ኃይላችን፣ የንግድ ስራ መርከቦቻችን፣ ባህር ኃይላችን ቀዳሚዎች ነበሩ። በኢትዮጵያውያን ትብብር ይኖራል ከየትኛውም ሀገር ጋር ግን በኢትዮጵያዊ መንፈስ በጥቁር ህዝብ መንፈስና የላቀ ሀሳብ የተመሰረቱ ናቸው። እነኝን ከትውልዱ የተረከብናቸውን ስብራቶችን እየጠገኑ ትናንት መሰራት የነበረባቸው ግን ያልሰራናቸውን እየሰራን የዛሬውን ዘመን ብቻም ሳይሆን ነገን መዋጀት አለብን። ለምሳሌ የኢትዮጵያ አየር ኃይል በየቦታው ማኮብኮቢያዎችን፣ መንደርደሪያዎችን፣ መሰረተ ልማቶችን ይገነባል። ይህ ትናንት መሰራት ነበረበት፣ ግን ዛሬ እየሰራ ነው። ዛሬ ይህንን እየሰራው ነው ብለህ ከነገው ከሚመጣው ትውልድ ደግሞ ወደኋላ መቅረት የለብንም። ለዛ ነው ፊፍት ጀኔሬሽን ዋርፌር ላይ ሳይበር ዋርፌር ላይ ድሮን ላይ የማዘመን ላይ በአቅማችን የቀደሙ ተዋጊ ጀቶችን ሄሊኮፕተሮችን አዳዲስ መግዛት እንዳለ ሆኖ፣ ነገር ግን ማዘመን ኢኖቬሽን ላይ እየተሰራ ውጤት እየተገኘ ያለበት ሁኔታ ነው ያለው። ድሮ ድሮ እንግዲህ በኢትዮጵያ አየር ኃይል የምስረታ በዓል እንኳን አድርሳችሁ ለመላ ኢትዮጵያውያን ዘጠና ዓመት በነገራችን ላይ ዘጠና ዓመት የአየር ኃይል ታሪክ ያላቸው አፍሪካ ውስጥ የለም፣ ደፍነት የለም። ኢብን ኤዥያ ውስጥ፣ በመካከለኛው ምስራቅ፣ አውሮፓም አንዳንድ ሀገራት ይሄ ታሪክ የላቸውም። ይሄ ታሪካችንን የበለጠ የምናጎላበት በሂደቱ የገጠሙ ስብራቶችን ደግሞ ምንድናቸው ብለን ገምግመን ተመሳሳይ ችግር ወደፊት እንዳይገጥም ቃል የምንገባበት የምንሰራበት ይሆናል። አይ ቲንክ በኢትዮጵያ አየር ኃይል የምስረታ በዓል ተሳታፊ የመሆን ይመስለኛል። እንግዲህ ያኔም በተከታታይ ዘገባዎችን ወደ እናንተ አድርሳለሁ። ኤንዌይስ ሌላው ምናልባት ከምስራቅ አፍሪካ አንጻር ስናየው እንደምታውቁት ከኖቨምበር 22 እስከ 23 ኦልሞስት ከአስራ ሁለት ቀን በኋላ በጆሃንስበርግ ደቡብ አፍሪካ የቡድን ሀያ አባል ሀገራት ስብሰባ ይካሄዳል። በዛ ስብሰባ አሜሪካ አልሳተፍም፣ ደቡብ አፍሪካም የቡድን ሀያ አባል ሀገራት መሆን የለባትም። በሀገሯ ውስጥ አፍሪካነርስ የሚባሉ ነጭ ነጮች ላይ ዋይት አፍሪካነርስ ማይኖሪቲ ላይ ከፍተኛ የሆነ በደል ግፍ እየደረሰ ነው። ይህንን ለማስቆም የደቡብ አፍሪካ መንግስት ተነሳሽነት አይታይበትም። በዚህ ምክንያት በቡድኑ ስብሰባ መጀመሪያ ምክትል ፕሬዚደንት ጄዲቫንስ ቫንስ ይሳተፋል ነበር የተባለው፣ በኋላ ዶናልድ ትራምፕ ቱትል ቦይኮት አድርገናል የሚላለ ነው የሚላለም ሳይሆን ረዲ ቦይኮት ማድረጋቸውን ገልጿል። ያኔ ሲወጣ የነበረው መረጃ ምንድን ነው? ጄዲ ቫንስ ኖቨምበር 22ና 23 ደቡብ አፍሪካ ጆሃንስበርግ የቡድን ሀያ አባል ሀገራት ስብሰባ ከተሳተፈ በኋላ በ24ና በ25 ኬንያ ናይሮቢ እንደሚመጣ በዚህም እንደምታውቁት እንግዲህ ኬንያ ነኔቶ አላይ የምትባል ሀገር ነች። ሜጀር ነኔቶ የነን ኔቶ አሜሪካ ኔቶ አለ ነርዝ አትላንቲክ ትሪቲ ኦርጋናይዜሽን ከዛ ውስጥ ነኔቶ አላይ በሚል ተባባሪ በሚል ኬንያ የተመረጠችበት ሁኔታ አለ። በተለይ ሀይቲ ላይ ለሌሎች ተልኮዎች ለማመቻቸት የሆነ ሪዋርድ ሰጠ። በራሱም ደግሞ በርደን እንዳለው ሳንረሳ ማለት ነው። ከዛ ባለፈ ኬንያ በዚህ አመት መጨረሻ እስከ ዲሴምበር መጨረሻ አሊያ እንዲሁ ካልተቻለ እስከ ጃንዋሪ 2026 መጨረሻ ድረስ ከአሜሪካ ጋራ የንግድ ስምምነት የገቡበት ከዚህ ከታሪፍ ጋራ በጣም ብዙ ሰጣ ገባዎች አሉ። እሱን ለመፍታት ያገለግላል በሚል የምክትል ፕሬዚደንት ጄዲቫንስ ጉብኝት ሲጠበቅ ነበር። ነገር ግን ዲቫንስ የደቡብ አፍሪካ ጉብኝቱን ወይንም አሜሪካ በዛ በቡድን ሀያ አባል ሀገራት ስብሰባ ባለመሳተፏ ጄዲቫንስም ወደ ደቡብ አፍሪካ ባለመምጣቱ ለኬንያ ናይሮቢ ሊያደርግ የነበረው ጉብኝት መሰረዙ እየተገለጸ ነው። ይሄ እንግዲህ ብዙ ጸሐፊዎች ብዙ ተንታኞች አሜሪካ ስቲል አሁንም ለአፍሪካ ዝቅ ያለ ግምት ነው ያላት የሚል ሪፖርት እያወጡ ያለበት ሁኔታ ነው ያለው። ለዛሬው የጋት ዕለታዊ አጫጭር መረጃዎች ይነኝን ይመስላሉ። ነገ በተመሳሳይ በጋት ውለው እንዲሁም በጋት ዕለታዊ ወደ እናንተ መረጃዎችን ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ